ተቀየርሽ ወይ? አንቺ ተቀየርሽ ወይ? በጣም ያሳዝናል። አንቺ እንደዚህ ከሆንሽ ማን ሰው ይታመናል? በማለት ናቲ በቲክቶክም በዩቲዩብ መጥቷል። ቤተሰቦች ስለ ሄሉና ስለ ናቲ ብዙ አዳዲስ ነገር ይላችሁ መጥቻለሁ። በመጀመሪያ ግን ስለመጣና ስላየ ነው በጣም ደስ ብሎናል። ምክንያቱም ናቲ ከሶሻል ሚዲያ ላይ ከጠፋ ከአንድ አመት በላይ ሆኖታል። ጠር ላይ ነበር አስታውሳ አስታውሳለሁ ጥምቀት ላይ ከሄሉ ጋር የመጡት ከዛ በኋላ ግን ወደ ሶሻል ሚዲያ ላይ አልመጣም። ብዙ ሰዎች ስለእሱ መረጃ ወጥተዋል። ቱርክ እስር ቤት እንደገባ ነበር ሲናገሩ የነበረው። ዛሬም እንግዲህ ተቀያርሾ በማለት ለሄሉ እያቀነቀነ መጥቷል። ነገር ግን ማን የተቀየረው? ቤተሰቦች ቤተሰቦቼ ሄሉ ወይንስ ደግሞ ናቲ ናቲ ፊዚካሊ ሰውነቱ ምናምን በቃ ከአንዳንድ ተቀይሯል። ኢትዮጵያ የነበረውና አሁን ያለው ምንም የማይገናኝ ነው። ቤተሰቦቼ ታቃላችሁ፣ ከዚህ በፊት ስለነሱ ብዙ ሰርቻለሁ። የእኔ ቤተሰቦች ከሄሉ ጋር በነበሩበት ሰራ ላይ ና ናቲ ፖርጭህን አጥፋ፣ ስተነፍስ እራሱ እያለከለክ ነው። ምንድ ነው ሴቶች እንደዚህ አይነት ነገር አይፈልጉም። ያው ስመክር ነበረ። እንግዲህ ኢትዮጵያ ባይሳካም ከሀገር ውጭ ከወጣ በኋላ ይሄ ነገር መሳካቱን ሳይ ደስ ብሎኛል። ወደ ዋነኛው ነገር ስመጣላችሁ እንግዲህ በናቲ መሄድ ወይንም በናቲ ከሄሉ ህይወት ውስጥ መውጣት ሄሉ በጣም ተጎርታለች፣ በጣም ተሰብራለች። ታውቃላችሁ ብዙ ነገር ደርሶባታል። ከሶሻል ሚዲያ የምስዋም ጠፍታ ነበር፣ አልቅሳለች። ኢቨን እንኳን እንድትረጋጋ ለተወሰነ ጊዜ ዱባይ ተልካ፣ ዱባይ ራሱ ሄዳ ደርሳን የመጣችሁ ሁላችሁም ታውቃላችሁ። በናቴ ተጎርታለች፣ ከምታስቡት በላይ ማለት ነው እና ናቲም እንግዲህ ከሶሻል ሚዲያ ላይ ጠፍቶ ነበረ። ምንም አይነት ቪዲዮም፣ ፎቶ ምንም አይነት ፖስት አያደርግም ነበር እና በዛም የተነሳ ደግሞ ቱርክ እስር ቤት ውስጥ እንዳለ ብዙ ሰዎች ሲናገሩ ነበር። እውነቱ ምንድን ነው የሚለውን ዛሬ ራሱ ይዞ መጥቷል። በመጀመሪያ ግን ማለት የምፈልገው ሄሉጋ ጥፋት አለ ወይ ካላችሁኝ፣ እኔ ሄሉጋ ጥፋት አለ ብዬ አላስብም። ዛሬ እንግዲህ ናቲ ሄሉ የራሷን ህይወት ጀምራለች ለምን እኔን ተወች በማለት ነው የመጣው። የራሷን ህይወት አልጀመረችም። ኦፍኮርስ በህይወቷ ላይ የሆነ ሰው መጥቶ ነበር እንዳልክ እንዳል ተጠቀመባት እንጂ አልጠቀማትም። ሄሉ በአጋጣሚ ፍቅር ይዛታል፣ ቶሎ ትሸነፋለች፣ ግን ደግሞ ሰውዬ ጎዳታል። አይታችሁ ከሆነ ማለት ነውና እንዳልህም ከእሷ ጋር የተወሰነ ጊዜ ቆይቶ በምን ሁኔታ ላሽ ብሏት እንደሄደ ታውቃላችሁ። ቤተሰቦች፣ በዚህ መሀል እየተጎዳችው ያለችው ሄሉ ናት፣ በመሀል ቤት ማለት ነውና የራሷን ህይወት አልጀመረችም። አሁንም አንተ ደግሞ ነገሮች ተስተካክሎልት ኢሮፕ ስለገባ ብቻ ሰበብ ፈልገህ ሄሉን መራቅ አይችልም። ገባህ አይደለ? እሷ ስቲል እስካሁን ተወዳለ። ብዙ ጊዜ ስለ ናቲ ምናምን ተብሎ ሲጠይቅ ስላንተ በጣም ብዙ ጊዜ ጥሩ ነገር ነው የምታወራውኝና፣ ሜቢ ተስፋም ቆርጣ ሊሆን ይችላል። ከእንዳልህ ጋር ያን ነገር የጀመረ እሱም ደግሞ አልተሳካም። ተጠቅሞባት ሄደ እንጂ አልጠቀማትም። ስለዚህ አንተ የምትወዳትና የምታፈቅራት ከሆነ ይሄ ሰበብ ሊሆን አይችልም። ከዚህ በፊት ራሱ ሄሉ ቪዲዮ ሰርታ ነበር። ያቱ ናቲ የራሱን ህይወት ጀምሯል ተብያለው ብላ በጣም ስታለቅስ ነበርና፣ ይህም ነገር ምናልባት እዚህ ውሳኔ ውስጥ እንድገባ አርጓት ሊሆን ይችላል። ነገር ግን ሄሉ አሁንም ቢሆን ናቲን ተወደዋለ። እንግዲህ ናቲ ዛሬ ለሄሉ ነው ወቀሳ ይዞ የመጣው። በእርግጥ ለስምንት ወር ያህል አልተመቻቸልኝም ነበረ ትልቅ ችግር ውስጥ ነበርኩ እንጂ ስልክ ራሱ አልጠቀምም ነበረ ብሏል። ይህም ደግሞ ያው ቱርክ ስር ቤት ውስጥ እንደነበረ የሚያሳይ ነው። ምክንያቱም በዚህ አለም ላይ የትም ቦታ ብትሆኑ የትም ነገር ባይመቻችላችሁ መጀም ስልክ የሚከለክላ ካላችሁ አለ ብዬ አላስብም። ገባችኋል? ከእስር ቤት ውጭ ካላችሁ ማለት ነው። በመጀመሪያ እንኳን ነገሮች ተስተካክለው ለዚህ ቦታ ደረስህ፣ ይሄ ደስ ይላል። ሲቀጥል ግን ሄሉየን ማለት ነው በእንደዚህ ሁኔታ ልርቃት በጣም ያሳዝናል። ምክንያቱም ብዙ ነገር አሳልፋለ በአንተ ምክንያት ኢትዮጵያ ውስጥ ሆነ፣ አንተ ደግሞ ኦፍኮርስ ባለህበት ሁኔታ ብዙ ችግሮችን እንደገና ደግሞ ስለ ሄሉም እያሰብ ብዙ ነገር ሊፈጠር ይችላል። ግን ደግሞ እሷም ልክ እንዳንተ ብዙ ስቃዮችንና ብዙ መከራዎችን አሳልፋለ። ያስባችሁታል እየወደዳችሁ ተለይቷችሁ ሄዱ። እንደገና ደግሞ በመሀል ለስምንት ወር ያህል የማታገኙት የማታወሩት፣ ከሆነ በጣም ነው የሚከብዳችሁኝ እና ና በነገራችን ላይ በናቲ መምጣት ይሄሉ በጣም ደስ ብሏታል። ምክንያቱም ዌልካም ናቲ ነው ያለችው። በመጀመሪያ ማለት ነው ቲክቶክ ላይ ዩቲብ ላይ ምንም አይነት ኮሜንት አላየሁም፣ የሚሄሉን ግን ቲክቶክ ላይ እንኳን ደህና መጣ ነው ያለችውኝ ና አሁንም መጠ የልጅቷን ማለት የምትወዳት ስል የምታፈቅራት ከሆነ ምንም እሱ ከ ችግር የለም በይቅርታ ማለፍ ትችላለህ ነገሮችን እንደምትወዳት እንደምታፈቅራት ነው እየተናገርክ ያለው ነገር ግን በመሀል ሄሉ ጥፋተኛ ናት ሌላ ህይወት ጀምራለች አልጀመረችም እስካሁን ብቻዋ እናተኛ እስከምናውቀው ድረስ እኔ እንዲያውም በጣም ነው የምታሳዝነኝ ማለት ነው ማለት የምታረጋቸው ነገሮች ና በመሀል የተጀመረው በቃ ኖርማል ነው የሆነ ሰው መጣ ተጠቀምባት ሄደ ብለህ ማሰብ ትችላለህ ለእሷ የምትወዳት የምታስብላት ከሆነ ማለት ነው እና ናቲ ስለ ሄሉ ያለህን አስተሳሰብ ቀይር፣ ታረቁ፣ አብራችሁ ዝለቁ። ማለት ሄሉ ራሱ ተሳክቶላት ውጭ ሀገር ብትሄድ ደስ ይለኛል። ቤተሰቦች ማለት ናቲን አይቼ ምናለ ኢትዮጵያን ሁሉ ወደ ውጭ መሄድ የሚፈልግ ቢሳካለትና ቢወጣ። በእርግጥ ስደት እንዳሰብነው አደለም። ልክ ናቲ ነግሯችኋል፣ አይታችኋል፣ ሰምታችኋል። ያያችሁ ማለት ነው እንደተናገረው በቃ ነገሮች ሜዳ ለሜዳ ይሆናሉ ብሎ ወጣ። ነገር ግን ለስምንት ወር ያህል ከስልክም ከምንም በቃ ከሶሻል ሚዲያ ምርቆ ነበርና፣ አሁን ደግሞ ተሳክቶለት ወደ ሶሻል ሚዲያ መጥቷል። ስደት ሜዳ ለሜዳ አይደለም። በጣም ብዙ ችግር፣ ፈተና አለው ለአንዳንዶች ደግሞ በጣም ቀላል ሲምብል የሆነ ነገር ነው፣ እና ከናቲ መረዳት ትችላላችሁ። ግን ደስ ብሎኛል ብቻ። በአጠቃላይ ከሀገር ከወጣችሁ የሆነ የምትቀየሩት ነገር አለ። አሁን ናቲ ፊዚካሊ የሆነ ሰውነቱን ስታይ ሙሉ ለሙሉ ተቀይሯል። ይሄ ነገር አስደስቶኛል። ግን አደራን አስተሳሰበ ሄሎ ላይ እንዲቀየርባት አንፈልግም በጭራሽ ማለት ነው እና አንተጋም ጥፋት የለም እሷ ጋም ጥፋት የለም። ምክንያቱም እሷም በቃ አንደኛ ግብቷል ብለው ነግረዋታል። ቪዲዮ ሰርታበታለች። ሁለተኛ ነገር ደግሞ ለስምንት ወር ያህል ሳታወራ መቆየት ከባድ ነው። አንተም ደግሞ እስር ቤት ውስጥ ከሆነ በምንም ሁኔታ ልታገኛት እንደማችል እናቃለን፣ እና በይቅርታ ነገሩን ጨርሳችሁ አብራችሁ ስትመጡ ማየት እንፈልጋለን። ሄሉ ራሱ ተሳክቶላት አንተ ጋር ብትሄድ ብትመጣ ደስ ይለኛል። ማለት በጣም ፈን የሚያረጉን ሰዎች ነበሩ ከዚህ በፊት ድሮ ማለት ነው። በጣም ጎበዞች ፈን የሚሰሩ በተለይ ሄሉ በጣም ቀውስ ናት ታውቃላችሁ። በብራንክ ስራዎቹ በአንዳንድ ነገሮቿና በጣም ነበረ የምታዝናናን። ያ ነገር ደግሞ ቢመለስ መልካም ነው ብዬ ያስባለሁ። ቤተሰቦች ለዋኑ ማጠር ባለ ቪዲዮ ልምጣ ብዬ ነው ባባይ